አንድ ጊዜ እዛ ጋር ቁጭ ብዬ እንደውም ባለፈው ተናግሬ ነበረ። አንድ ላይ እመሰክራለሁ ብዬ ነው እና እዛ ጋር ቁጭ ብዬ አስነሳኝ። ከዛን ስለ ውጭ ሀገር አወራኝና ምንም ይለሽም አይደል አልከኛው ስለዛ፣ እግዚአብሔር ሰው አስነሳ አስነሳልሻለሁ ብለኛል አልከኝ። አሚን ብዬ ተቀበልኩኝ። እሺ። ከዛን አስራ አምስት ቀን አልሞላውም። አንቺ ግን አስበሻል? ምንም ነገር አላስ አላስብኩኝም እመጣለሁ ማለት ሌላ ቸርች ነበረ እንትን እምለው። እሺ ከዛም በቃ በጣም የዛን ቀን ክፍት ብሎኝ ነው የመጣሁት እዚያ ጋ እና ተመላልሻለሁ። በሶስተኛው ጊዜ ነው እንደዚህ ነው ያገኘኝ እግዚአብሔር። እሺ ከዛን አስነሳኝ ተናገርከኝ፣ አሜን ብዬ ተቀበልኩኝ። እና ደግሞ ያው ግቢ ውስጥ ብዙ ውጊያ ነበረው። ከዛን እሱንም ተናገርከኝ የሚገፉሽ እንዳለ፣ ተፈላጊ ትሆኛለሽ ይፈልጉሻል፣ የሚገፉሽ ሁሉ ይፈልጉሻል አልከኝ። አሜን አልኩኝ። አሜን ከዛን እንደዛው እንዳልከው ማለት ነው። እዛ አማኝ እኔ ብቻ ነኝ፣ እዛ ግቢ ውስጥ ከዛን፣ ልክ በቃ መጨረሻ ላይ እንግዲህ እኔ ስወጣ ቸርች ልሄድ ስል እዛ ልጨፍሪ ነው ልዘይ ነው ይሉኛል። ከዛን አረ አይደለም እግዚአብሔርን ላመልክ ነው ላቸዋለሁ። እና በጣም ውግያለሁ። በቃ በመዝሙር ራሱ ቀን ሼ ነው በቃ ከዛን አንተን እንዳልከኝ ልክ እሷ በ አስራ አምስት ቀን መጣች፣ ና ከዛን እንሂድ በቃ ካልሄድም ፓስፖርት መጀመር አለብሻለች እህትዮ ማለት ነው። ከች መጣች፣ ና ከዛን እሺ ያልኩኝ። ከዛን እንዴ እግዚአብሔር፣ ወይ የተናገርከኝ ለካ እውነት ነው አልኩኝ። ግን ምን ይመለሽ ምንም ወጪ እንትን ሳልል ማለት ነው። ከዛን ሄድን አንድ ላይ ሁሉንም ነገር ቻለችና፣ ቆይ እሺ በቃ ለምን ቃል ስላለው እንግዲህ። ሰው በጣም እንትን ይላል፣ ወረፋ አለው፣ ምን አለው። እኔ ግን ወረፋ እንኳን አልጠበቅኩም። ጌታ ምስክሬ። አዎ ከዛን ኤድን በኦንላይን ላይ ነበረ። አወጣን ከፈልን፣ የሚከፈለውን ክፈሉ አለ። ባንክ ቤት ከፈልን። ከዛም በቃ ጨረስኩኝ። ከዛን እሱም እንደዛ አለ። ከዛን እት ዮጋ ደግሞ ጎራ አልን። እሺ ከዛን አታውቀኝም፣ አስተማሪ ናቸው እነሱ ጋር ኤድን። ከዛን እንደዚህ ዝም ብላ እየሄድን እያለ እነሱ እያወሩ እየሄዱ ነው እየሸኙን ማለት ነው ከዛም በእጄ ላይ ሁለት ሺህ ብር በእውነት ይኸው ጌታ ምስክሬ ነው ሁለት ሺህ ብር ሌላው ተው የወጣው ወጪ ማለት ነው ከዛን ሁለት ሺህ ብር እጄ ላረገች እግዚአብሔር ወይ ምን እያደረክ ነው በእውነት አልኩኝና እና እንደዛ ሰጠችኝ። ከዛን እንዴ እቺ ሰው አታቀኝም፣ ግን ለምንድነው? ቃል ነው። በቃ ወጧል፣ እያስተፋ ነው ቃሉ። አዎ እሺ። ከዛን አልኩኝ። ከዛን ግርም እያለኝ በቃ ገባ ነው ወደቤት። ከዛው ብዙ አልቆይም ከኔ ጋር የጀመሩት በእውነት አልመጣላቸው። ከዛን ትክመራንቺ እኮ ቃል ነው። በቃ አዎ፣ ወርቋል ማለት ነው። ወርስ አስራ አምስት ቀን ጌታ ምስክሬ ነው፣ በእውነቴ ነው እምላችሁ። እናንተ እመኑ ብቻ። ቃል ከዚህ ሲወጣ እግዚአብሔርን እመኑ ና ተቀበሉ። በቃ በእውነት እኛ እኮ እድለኛ ነን። ነብይ ማለት እዚህ ጋር አግኝተነው በእውነት እንደዚህ ቃል ማውጣቱ ሲያመን እዚህ ጋር ያመናል እዚህ ጋር እንደዚህ ብለን ራሱ መናገር በጣም አንድ ነገር ነው። እግዚአብሔር እድለኛ ነን። እኔ ጌታ ምስክሬ ነው። መላውቹ በእውነት እና እንደዛ ነው። ከዛን ወዲያው በቃ እንትን የቀጠሮ ቀን ሄድኩኝ አሻራ የሚሰጥ ቀን ማለት ነው። ከዛን እዚህ ጋር እሑድ ቀን ዘይት ተቀብዬ ነበረ ከዛን ያን ዘይት ተቀበለው በቃ፣ ጭንቀት ላይ በጣም ይሆናል፣ አይሆንም ብዬ ከዛን ሄድኩኝና፣ ያሻራ ቀን በቃ በጣም ወረፋለሁ። በጣም ማለት ነው ሰው እንደዚህ እየተመነጫጨቀ ምን ይገባል፣ ምን ይላል። እኔ ግን ማለት በፍቅር በቃ የሚያስተናግዱ እውነት ዘይተን ማለት ነው እጂ ያለው በቃ። እና በቃል ነው ሁሉም ነገር። ከዛን ጨረስኩኝና ወጣውኝ፣ አራት ሰዓት ላይ ነው። ስንት ሰዓት ላይ ነው? እንደዚህ መሰለኝ ቤት የደረስ ነው ማለት ነው። ከዛን አይ፣ መንገድ ላይ አዲስ አበባ ታውቃላችሁ። እሱን እንትን ብሎ መኪናው በቃ እሱን ለመሳት ትራፊክ አይቶ ማለት ነው። ከዛ በቃ ወደ አልሆነ ቦታ ሄደ። ከዛም በጌታ በኢየሱስ ስም አንተ ያልኩ አይሆንም አንተ ክፉ ብዬ ዘይቱን እኔ እንዴትም እንዳነሳሁኝ አላቀም። ጌታ ምስክሬ ነው። በቃ በጣም እኮ መኪናው እንደሆነ በቃ ሌላው እዛ ጋር አላ ምናምን፣ በቃ ሁሉም በእምነቱ እንትን ይላል። ከዛ አዎ እኔ በጌታ አዎ እኔ በጌታ በኢየሱስ ስም ምንም አይሆንም አልኩት። ዘይቱን እንደሆነ የሆነ ሰው ላይ ነው የረጨሁት፣ እንዴትም እንደሆነ አላውቅም። በሆነ ፊት ለፊት ላይ ማለት ነው። ከዛም መኪናው ቆመ፣ ምንም ሳይሆን ማለት ነው። አመስግን እግዚአብሔርን። እና እንደዛ ነው ከዛን በቀደም ደግሞ የፓስፖርት ልወስድ ነበረ። ከዛን በኋላ ምንም በቃ ማውጣበት ወይኔ እንዴት ነው ማደርገው፣ እንዴት ነው ምለው፣ ያው ሰው ነው ሰው ደካማ ነው ያስባል። ከዛን በቃ ወንድሜንም ብር ምንም አላሰብኩኝም። እንቺ የሚያስፈልግሽ ከሆነ ብሎ ብር ሰጠኝ። እሺ አልኩኝ አስቀመጥኩኝ። ያው ምንም አያስወጣም ግን አስቀምጫለሁ። ከዛ ልክ አወጣው በኋላ እና ሲኦሲ አሻራውን ወሰድኩኝ። ከዛን ሌላ የጀመሩ ከኔ ጋር አሻራ የጀመሩት አልመጣላቸውም። ከዛ እኔ ሚሴጅ ገባልኝ፣ ሰኞ ለታ በሳምንቱ ማለት ነው እንግዲህ በሳምንቱ ማለት አስቡ። ምናል ነው በእውነት ምናልባት ያወጣችሁ ልትኖሩ ትችላላችሁ። አውቹ አይሆንም በቃ በሳምንት ማንም አያገኝም። ከዛ ሚሴጅ ገባልኝ ከዛን ሄድኩኝ፣ ማክሰኞ ሎታ አላሳልፍም ብዬ ሄድኩኝ። ስሄድ ሰው እየተጠሩ ወረቀቱን ግማሾቹ ይመለስላቸዋል፣ ትክክል ያልሆነ ነው እየተባለ ማለት ነው። የሌሎቹ አልመጡም። ወይኔ አንቺ እድለኛ ነሽ። አዎ እድለኛ ነኝ። እኔ በቃል ነው የመጣው። እድለኛ ነኝ እላቸዋለሁ ለም ጓደኞቼ፣ እንደዚህ ማለት ነው። ከዛን ያንን ወሰድኩኝ፣ ፓስፖርቴን በቃ ስጠራ በእውነት አላመንኩኝም። በቃ ልቤ በጣም ትርታ ትርታ በቃ ባይሆንስ ምናምን አሁን ሌድ ከዛም በኋላ ያንተ ነው የተጸለበትን ዘይት አለ እሱን ልቤ ላደረኩኝና አንተ ክፉ ምንም አታስፈራራኝ፣ ፓስፖርቱን ይዤ ነው መውጣው እንጂ ሳሊዝ አልወጣም ከዚህ ቤት አልኩኝ። ከዛን እግዚአብሔርን አምስት ሰዓት አልሆነም ተራ ደርሶኝ ተጠርቼ ወስጄ ስወጣ ማለት ነው። እና እግዚአብሔርን አመስግን። ከዛን አሁንም ደግሞ ዛሬ ምንም በስንሳ ነው ስድስት ሰዓት ላይ ምናምን ነው ወጥቼ ሁሉንም ነገር በቃ ብቻ እግዚአብሔር ነው ያዘጋጀው። ብሩን እንዳለ እግዚአብሔር ነው። ሲዮሴንም ተመዘገብኩኝ፣ ሁሉንም ነገር ጨርስኩኝ። አሁን ሴጅ ብቻ ነው ጠብቀው እና አንድ ነገር ልናገር። ከዛን የዚህን ቀን ውድለታ ነው ወስጄ ዘይቱን፣ ሮብለታ ነው ማክሰኞ ነው የሄድኩት። ከዛን የሆነ የጎረቤት ልጅ አለ፣ ከዛን በጣም ልጁ ታሞ ነበረ። አኪም ቤት እናትዮ ይዛው መጣች። ከዛም በኋላ የልጅ ተኝቷል በዛን እናትዩ አደራ ብላኝ ነው ሄደችሁት ሀኪም ቤት ወስደው መድሀኒት ልግዛ ብላ እና በጣም በቃ ልጁ ሂድ ሂድ ሂድ ይሄን ይለው ማንን እንደማይባር አላውቅም በዛን በጌታ በኢየሱስ ምን እየሆነ ነው እንደዚህ ተኝቼ ነበር ምን እየሆነ ነው አልኩኝ አልኩኝና በዛን አዎ ዘይቱን ረጨሁት ይሄንን እንትን ትጠጣለክ እንካይ ቅመስ አልኩት ና ቀመሰ በቃ ልጁ በጣም እንደሆነ ነገር እየሆኑ ትኩሳት አለው በቃ በጣም ነው እያመመው ያለው ከዛን እግዚአብሔርን በቃ ልጁ ወደ ማውራት አይደለም። እንትን ከፍቼለት የቲቪ ቻናል የህጻናቶች ከፍቼለት ራሱ ላይ አልቻለም። በቃ አይኑን መክፈት አልቻለም። ከዛን ያንን ዘይት አረኩለት አይኑን ከፈተ። ቁጭ ብሎ ማየት ጀመረ። ድኖ ማለት ነው እና እናትዮ መጣች። ከዛ ነው እግሪን አሞኛል ምናምን እያለች እያለ ከዛን እማ እኔ እኔ የሷ ታድርግልሽ እኔ ለኔ ያደረገችልኝ እኔ እኮ ዳንኩኝ እኔ ታድርግልሽ አላት። ከዛን ስላ ምንድን ነው ያደረግሽለት አለችኝ። ስለ የተጸለበት ዘይት ቀር ያልሽም አይደለ ድኗል። ማየት ትችያለሽ። በጣም አስቸግሮኝ ነበረ አልኳት። ኧረ ችግር የለውም አለችኝ እና አሜን አሚን አራምኛለሁ እንዴ እና ደግሞ በጣም በቃ ቅልክ ይህንን ሲጀምር ማለት ነው። በቃ ቶሎ በይ ሲዮሱን ጀምሬ ሌላ ሰው ማለት ነው ሲዮሱን ጀምሬ፣ እና ሁሉንም ነገር ሜዲካል ምናምን ተነሽ፣ ቶሎ በይ አሉኝ፣ ለመሄድ ማለት ነው። ስለዛ ሰው አዘጋጀልኝ፣ እግዚአብሔር አራለኝ ሳልቀበል አልሄድም እና እና ያንን እንደዛ ያልከኝ አንድ ነገር ደግሞ ተፈላጊ ትሆኛለሽ እንዳልከኝ፣ እንደዛ የሚተቹኝና የሚያበሽኩኝ ማለት ነው። በእናት ቸርች ውሰጅን ሰው ታሞ ማለት ነው። አሁን በጌታ ሶስት ሰው ሆነዋል እዛ ግቢ ማለት ነው። በእውነት ይህ ቃል ከወጣ በኋላ ማለት ነው እግዚአብሔር ምስክሬ ነው። እና ሰውንም አስወረስከኝ በቃ ተወዳጅም ሆንኩኝ። እና ይሄ ነው የምላችሁ እኔ በእግዚአብሔር ፍቅር እንትን የምላችሁ በእውነት ማለት እግዚአብሔር ያየቀን ነው የሚያያችሁ በእውነት በቃ እግዚአብሔር ያያል፣ የውስጥ ያያል። እና ምንም ቢሆን አንድ ማመን ነው መናገር አይደለም። ይሆንልኛል ብላችሁ እመኑ። እግዚአብሔር ይባርክ። ተባረክ፣ በእውነት አለም ዳርቻክ ይስፋ፣ በእውነት ዘርክ ይባረክ። በቃ እኔ የምለው ይህንን ነው። ተባረክ። በቃ ቅባት ይብዛ። ስለዚህ ይህንን ነው። አመሰግናለሁ።